እሺ አቶ አቶ ሄና ምን እያልከ? እናንተ ደግሞ ወይ ግድ። ዘንድሮ እኮ ጉዳችን ፈላ፣ በዛብን ብን ትላላችሁ። ጉዳችን በስቷል። የሚያስጨንቀን ነገር በጣም በስቷል። ቤተሰብ በጣም በስቶብናል፣ ተደራርቦብናል እያልኳችሁ ነው። ስላደረጋችሁት መልካም ነገር በጣም እናመሰግናለን ስላሰባችሁት ነገር ተረድተናል። አስባችሁ እንደሆነ የማይደገምም ደስታ ስለሆነ ሁሉም ነገር በሰዓቱ በእለቱ ሲደረግ ነው ደስታ ነው የሚጨምረው። ሰው ተወቀስኩኝ ምናምን ነገር ብሎ እንደዛ እንትን ማለት አግባብ አይደለም። ብሩኬና ሃይሜም እየተሰደቡ እየተረገጡ ነው ያሉት። ሁለቱም ተዘቅዝቀው እየተሰደቡ ነው ያሉት። እዚ ጋር ወቀሳ ተወቀስን ብላችሁ ደግሞ እናንተ ያዙን ልቀቁኝ አትበሉ። ሌላ ጭንቀት አትፈጥሩ አትፍጠሩብን። ለማንኛውም ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። ውዶች ላይ ሸር አድርጉ። ዛሬ ብሩክ በሄና ቤት መጥቷል ስለተፈጠረው ነገር ለማብራራት እና ስላለው ነገር ስተሃይሚጋ ስላለው ነገር እንትን ለማለት ነው። እንግዲህ ሄና ቀደም ብሎ ብሩኬ ከመምጣቱ በፊት የተናገራቸው ነገሮች አሉ። እሱ ከተናገራቸው ንግግሮች ውስጥ የተወሰኑት ላይ አሳብ መስጠት ፈልጋለሁኝ። በነገራችን ላይ ሁላችንንም ጓደኞቻችን፣ የቅርብ ጓደኞቻችን፣ አብሮ አደጎቻችን ሲነኩብን ያዙን ልቀቁን ያስ ብላል እና አሁን አንተ መጠቅ ሁሉም ሰው ብሩኬ ላይ ነው እየጩ ያለው ታውጉት ለቀቀ አድርጉት እያልክ ነው። እርግጠኛ ነኝ አውቃለሁኝ። ጓደኛ አብሮ አደገ ስለሆነ ነው። ብሩኬ ብቻ ነው ወይስ ሀይሚ አልተረገጠችም? ለምን አላ ስለ ሀይሚስ አታወራም? ምን ያዘክ? ለምን ስለ ሀይሚስ አዝች ጋር ሳብ ጣላ አላደረክበትም? ወይንስ የብሩኬ ቁስል በለጠ ከሀይሚ? አልገባኝም ሄና። አሽቃባጭነታችን ሲበዛ ደግሞ ይደብራል። ካሁን ድረስ ምንም ጥፋት አላዩሁበትም። ይሄ ነው የሚባል ተጨባጭ ጥፋት አላየሁኝም። ጥፋት ሲያጠፋ ግድ እኮ ለአንተ ማሳየት አይጠበቅበትም። አይደለም እኔ ጥፋት ሳጠፋ ለሰው ማሳየት አይጠበቅብኝም። አልታይም ብዬ በስውር ነው ጥፋት የማጠፋው እና እርግጠኛ ሆኖ መናገር አስፈላጊ አይደለም። ጥፋት ቢኖርም እንኳን ያንን ጥፋቱን ሰፖርት አድርገህለታል፣ አንተ ማለት ነው ደግፈዋል። ቢኖርም እንኳን ልጁ የራሱ ምርጫ አለው። እያስጨነቃችሁት ነው ምናምን እያልክን ያለው ሶ የእሱ መጨነቅ ብቻ ነው እንጂ የታየክ የሀይሚ መጨነቅ ምናምን ነገር አልታየህም፣ መሰደብ አልታየህም። እኔ የሚገርመኝ ለምንድን ነው ሴት ልጅ ማታከውሉት? ለምንድን ነው ለሴት ልጅ የዛን ያክል ግድ የሌላችሁ? አብዛኞቻችሁ በጣም ነው የምታናድዱት። እኔ ከወደዳችሁ ሁለቱንም ውደዷቸው። ከተዋቸው ዋቸው ደግሞ ሁለቱም ተዋቸው። ትናንትና ጠርተነው በጣም ተጨናንቆ ነበረ። ተጨንቆ ተጨናንቆ ነው የሄደው። በነገራችን ላይ እሱ ሰበብ አግኝቶ ከሀይሚ መለየትን እንጂ የፈለገው ተጨንቆ ተጨናንቆ አይደለም። ያጨናነቀው ከሀይሚ እንዴት መራቅ እንዳለበት የሚለው ነው። ነገር ግን እኮ መራቅ አይችልም። ያለ ሀይሚ አይቻልማ፣ ህይወቱ ባዶ ነው። ስለዚህ መቼም አይርቃትም። ዝም ብላችሁ ደግሞ አትሰክሱን። ብሩኬ ሀይሚን መቼም አይርቃትም። አስረግጬ ስናገር ማለት ነው። መቼም እንዲህ አለሷ እንዴት ይሆንለታል እንዲ ኧረ ተው እንዴ ሆናችሁ ነው ምንለያይ ምናምን ይሄ የማይዋጥ ነገር አታውሩን። ፎቶ ተገኘ፣ እንደዚህ ተባለ ምናምን ነገር ላልከው እኔ ልመልስን ልመሰለኝ፣ ፎቶ ተገኘም ሆነ ማስረጃ አለኝም ሆነ ሌላውንም ነገር እርግጠኛ ሆነ ያወራችሁ የራሱ ንግስት ነች። አዎ የራሱ ንግስት ነው እያወራችሁ፣ እርግጠኛ የሆነችበትን ያመነችበትን ነገር መታ ተናገረች ለቤተሰብ። ስለዚህ ደግሞ ምንም የሚያከነክን ነገር የለም። ማንም ሰው እኮ እዚህ ጋር የሆነ ጥፋቱ ሲነገረው ሊያከነክነው ይችላል። ምንም ማድረግ አይቻልም። አይኑ እናውቃለን። የብሩኬና ሀይሚ ብዙ ጥላት እንዳለባቸው፣ ብዙ ምቀኛ እንዳለባቸው እናውቃለን ስለ ብሩኬና ስለ ሀይሚ ነገር ግን ብሩኬና ሀይሚት ጥላት አለባቸው ተብሎ በመሀላቸው ሁለቱን የሚጎዳ ነገር ለነገ ህይወታቸውን የሚጎዳ ነገር መደረግ የለበትም። እንደ አንድ ሰው ታማኝ ሲሆን ያንኛው እምነትን የሚያጎል ከሆነ እስከ መቼ ድረስ ነው ነው የኔ ጥያቄ። በጣም ደጋገምከው፣ ይሄ ሁለት መቶ ሺ እና ሁለት መቶ ሀምሳ ሺ በንጡ ልብ ነው ያደረግነው። በንጡ ልብ ስላደረጋችሁ ቴንኪዩ። ነገር ግን እኛ እያልን ያለነው በአጭር አማርኛ ብሩኬ አንደኛ መረጋጋት አለበት። ትንሽ የሆነ ነገር ሲፈጠር ስለ መለያየት ነው የሚያወራው። ስልክ ደውይልኝ ይላታል። ለምን እሱን አትቆጣውም? እዝ መተክ ብሩኬን ተጫናችሁት፣ ብሩኬን እንደዛ አላችሁት ብለ እኛ ናታችን ላይ ከምጮህብን ለምን ብሩኬን አትቆጣውም? ለምን ተው አትለው? ሀይሚን እኮ አሳልፎ የሚሰጣት ሰው አልነበረችም። ሚዲያ ላይ አሳልፋ ምንድን ነው ብሩክ ያለው? እዚች ጋ ሀይሚ የማስረዳ ግዴታ የለባትም። ለእኔም እኔም ለእሷ የማስረዳ ግዴታ የለብኝም። ዛት ሚንስ አሁን ያጠፋው ጥፋት ተለባብሶ ይለፍ በይቅርታ የማስረዳት ግዴታ የለብኝም። ሀይሚ እንድታስረዳ የፈለገችው በቅድሚያ አንተን ብሩኬ ነገ ያንን ስህተት እንዳትደግም ደግም ስማርት ስለሆነች እንጂ እኮ ያጠፋኸውን ጥፋት ይኸው ብላ በግልጥ ማዛማረኛ ወይንም በግላጭ ማሳየት እኳ አቅቷት አይደለም። አንተ ግን ማስረዳት አይጠበቅብኝም፣ የማስረዳት ግዴታ የለብኝም ያልከው ጥፋቱን እንዳጠፋኸው እርግጠኛ ነክ ልብህ አምኖበታል። ነገር ግን ለእሷ መናገር አትፈልግም። ዛት ሚንስ ንቀት አለብክ ለእሷ ማለት ነው። ንቀትክ ነው ይሄ ሊያስብል የቻለው እንጂ እውነት ለእሷ ቦታ ቢኖርክ ኖሮ ፍቅር ቢኖርብህ ኖሮ የኔ እናት ስህተት አለብኝ ስህተት ሄነ ሄነ ብለ በካሜራ ጀርባ አስረድድሃ ትመጣ ነበረ። ግን እሳ እሷ ማነች የሚባል የልብ ትዕቢት አለብክ። የልብ ትዕቢት ደግሞ ህይወትን ሊያበላሽ እንጂ ሊገነብ አይችልም። እስከ መቼ ድረስ ይሄ ቁጭ ብላችሁ ተነጋገሩበት ሲለው፣ እስከ መቼ ነው ቁጭ ብለን የምናወራበት? ፍቅር እኮ ይደከምለታል እንዴ? ፍቅር ደከመኝ እኮ አቅም ማለት ምን ነው? በአንድ ጊዜ ተስፋ ቆረጥክ፣ በአንድ ጊዜ ደከመክ። ወይ መድኃኔ ያለም! ልጅቷም እንደዛ አልሆነች። ምንም አታመጣም፣ በቃ ህይወቷን ትኑር። ምን ማለት ነው? ምንም አታመጣም። እሷማ ምንም አታመጣም። አሁን አንተ እንደዚህ የምትሆነው እንድትለምንክ እንድታለቅስልክ ነው። ሀይሚ ደግሞ አታለቅስም። ለምን ታለቅሳለች ለምናት ሁሌ ስትለምን ልትኖር ነው እንዴ? ምንደ ሁሌ ለምኑኝ አልክ? ፈጣሪ ነው የሚለመነው። ተው እባክህ፣ ወዳህ እንጂ እኮ ገዝታክ አይደለም፣ ወዳህ ነው። ሲጀመር እኮ ብሩኬ፣ አንተ ከልብህ ተጠጥተ አንድ ሰው እኮ ቢያጠፋም ባያጠፋም ራሱ ከልቡ ተጠጥቶ ነው ይቅርታ የሚጠይቀው የሆነ አንድን ሰው የወደድነውን ሰው በህይወታችን ላይ ዋጋ የከፈለልንን ሰው ለነገ አንድ ሰው ያስፈልገናል ብለን የያዝነውን እቅድ የያዝንለትን ሰው እኮ ስህተትም ተፈጠረ አልተፈጠረ የምንወደው ከሆነ የልብ ውዴታ ካለብን ልክ እንደተበዳ አድርገን ተጸጥተን እን ይቅርታ እኮ ጠይቀን እኮ እናውቃለን። እኛ እንዲ ምን ያክል ውስጣችን እንደሚጸጸት ያንን የወደድነውን ሰው ላለማጻት አንተ እኮ ምንም አልተጸጸትክ አላመንክበትም ስታምንበት ይቅርታ ጠይቀኝ ብላሃለች እኮ ያላ ሳታምንበት እንዴ ለዛውም እኮ ለጎ ለቤተሰብ እንዴ እኔ እርግጠኛም አይደለሁም እርግጠኛም ነኝ ምናምን አምኜበታለሁም አላመንኩበትም ብለክ እኮ በጥርጣሬ ውስጥ እኮ ሆነህ ነው ያችን አንድ አበባ ንጠልጥለ ሄደ ይቅርታ ለመጠየቅ ይሄድከው እዛ ደግሞ ወንድ አገኙ ምናምን ቤት ውስጥ ምናምን ያልከው ሀይሚ ወንድ አታስገባም፣ በአድ ወንድ አታስገባም ቤቷ ውስጥ ራስ ያደረግከው ነገር ነው። ይሄ ሁሉ የዞርከው ዙሪያ የራስን ስም ንጹህ ለማድረግ እና ሀይሚን ለማሰደብ ነበረ። ተሳክቶላል። ቴንክዩ። የድሮዎቿን ድሮ ከነአብርሃም ጋር የተቀረጠውን ቪዲዮ ሳይቀር ፎቶ ሳይቀር እየጎረጎሩ እያወጡ ይሄው እያሉ እያወጡ አንቺ እንደዚህ ነበርሽ፣ ብሩክ ያሳለፈልሽ፣ ብሩክ ለወጠሽ፣ ከብሩክ ጋስቶኒ እንደዚ ሆንሽ፣ ያስ እየተባለ እንደ ጉር ተረገጠች። ዛሬ ደግሞ ከአንተን ብሶ ያዙ ይልቀቁኝ፣ ፍንፍን ሲያንድ ቀን እንኳን እንደወንድ ልጅ ቆፍጣን በለ ቆፍጣን ጠንጠን በልና፣ ልብህን አደንድ ነውና ማለት ነው። ለዚሽ ልጅ ሩህሩህ የሆነ ልብስ ያሳያት። ቅማምዬ፣ እኔና አንቺ ተለያይተን እንደማንለያይ አውቃለሁኝ። ነገር ግን እዚህ ጋር እናብርደውና ችግራችንን ወደ ሰላማዊ መንገድ እስቲ እንመለስ በላት። እስቲ ሀይሚ እምቢ ትበል፣ ያን ጊዜ ሀይሚን እንጥላት። አንተ መቼ ሲጀመር የይቅርታ ልብ አዘጋጅክ? የይቅርታ ልብ የታለክ? ሲጀመር እንደዛ ነው ይቅርታ የሚጠይቀው እንደዛ ነው ፍቅረኛችን ይቅርታ የምንጠይቀው እንደዛ ነው። ወይ እኛ ጋር እየመጣ የውሸት ነው የአራት ልጆች እናት የምትላል። እኔ ለእሷ ትልቅ ቦታ አለኝ። እኔ እወድሻለሁ የምትለው ለብላስ ብቻ ነው ማለት ነው። ወንድ ልጅ ሴት ልጅ የማስደሰት ግዴታ አለው በማንኛውም መንገድ ማለት ነው። መከፋት የለባትም መሰበር የለባትም። አሁን እሷ አንተ ብታጠፋም ባታጠፋም ፈገግታዋን ልትመልሰው ይገባል። ፈገግታዋን ነው የነጠቅከው፣ ነገር ግን ስለ መለያየት ታወራለች። ዝመት የምን መለያየት ነው? እስከ ዛሬ የሰጣት ተስፋ ዝም ምንለህ ይመስላል እንዴ ስለ በቃ አብቅቶልኛል ምንድን ነው የሚያበቃልክ የት ነው የሚያበቃልክ ያቃጠልከው ጊዜስ አሁን በድጋሚ አበባ ገዝተክ ዝቅ ብለህ ይቅርታ ጠይቃት አለቀ ስለ መለየት እየመጣ አታውራን ሀሚን ብትሆን ስለ መለየት አታውሪን ከቻላችሁ ታረቁልን እንዴ እርግጠኛ አይደሉም እርግጠኛ ነኝ እያልክ በጥርጣሬ ውስጥ ሆነ ነው ይቅርታ ስለዚህ የበፊትም ስህተት ሊሆን ይችላል። ብዙ ነገሮች ነው ስትቀበጣጠር የነበረው ከራስ ጋር አውራበትና ችግሩን መልሰ መላልሰክ ከዛ ልይቷን ይቅርታ ጠይቃት። ስለ መለያት ግን አታውራን አሁ